ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ማለት ነው በጣም ግራ ያስገባኝ ነገር፣ በቃ ምንም ሊገባኝ ያልቻለ ነገር ትላንትና አብረሽና ሮታ በሰሩት ቪዲዮ እና እናንተ ደግሞ ልታስረዱኝ እፈልጋለሁ ማለት ነው። እና የትላንትና ቪዲዮ ቅኔ ነበረበት፣ ስድብ ነበረበት፣ እኔ እንጃ እኔ በጣም ደጋግሜ ከምሬ ነው ሙላ ሶስቴ ነው አራቴ ነው ደጋግሜ ያየሁት። እሱንም ያየሁት አንድ እህቴ ማለት ቲክቶክ ላይ በጣም እየተረገመች በቃ አብርሽን፣ በተለይም ደግሞ አብርሽን እየረገመችው ምናምን ነገር ስትሳደብ እንዲ እምባይ ክፍ ሲል ከዚህ ሁሉ እኔ ገብቼ ለምን አላየውም ብዬ ገብቼ ሳዳምጣ ምንም አይነት ነገር የተናገረ ነገር የለም። አብረሽ እንደውም ስለ ቤሉ ካልተመቻችሁ ኮሜንት ላይ ማስቀመጥ ትችላላችሁ። አንዳንዴ ለእኛ ብላችሁ ስለምትወዱን ስለምታደንቁን ስናጠፋ ራሱ እንኳን ጥሩ ነገር ትላላችሁ ስለምትወዱን። ዛሬ ግን የእናንተ ምርጫ አለበት። ካልተመቻችሁ እንደውም ዱባይ መተን እንመርጣለን ምናምን ነገር ሲድና የሰማሁት እና ምንም ነገር ያወሩት ነገር የለም እንጃ እኔ በደንብ አልሰማሁትም መጀመሪያ። ግን እኔ በጣም ደስተኛ ስለሆንኩ፣ እናም ደግሞ እንደነገርኳችሁ ጓደኞቼ ነበሩ ከጓደኞቼ እየተከራከርን ነበር እና እነሱ አንደኛ ሁለተኛ እያለን በቤሎ እየተከራከርን እያለ በዛን ሰዓት በደንብ አልሰማሁትም ብዬ መልሼ ደጋግሜ ስሰማው ምንም አይነት ቅኔ ምንም አይነት ነገር ስድብ የለውም። እኔ እንጃ ሰው እንዴት እንደሚያስብ አላውቅም። ብዙ ሰው የትላንትና ቪዲዮ በቃ አብርሽን እየሰደቡ ነበረ። ኦዲየንስን በቅኔ ይሰድባል ምናምን ነገር እየተባለን ማለት ነው። እና ውድ ቤተሰቦች አንድ ነገር ልላችሁ ነገር የምፈልገው እዚህ ጋር መግቢያ ላይ እሱም ብለዋል እና የሰርጉ ድባብ ደስም ስላለኝ አማወራው ነገር አላቅም ብሏል። አብርሽ ማለት ነው ያንን እያለ እኔ የደስታው ይሆናል እንደውም ከተናገረ እኔ ምንም ነገር ሲናገር አልሰማውም። እና ባካችሁ በዚህ ጉዳይ ደግሞ እኛም ጓደኛዎች ተከራክረንባታል ማለት ነው እና የኔ ድንቅ ቤተሰቦች ውስጥ የገባችሁ ነገር እና ከቅርታ ጋር በኮሜንት ልታስረዱኝ እፈልጋለሁ። አስረዱኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች ሰላም ሰላም ብያለሁ። በእያላችሁበት ሰላማችሁ ብዝዝር ተረፍረፍ ይበልልን። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነ እና እኔ ደግሞ አንድ በጣም የደበረኝ ነገር ቢኖር እንደውም አብርሽ ትናንትና ቢሳደብም የሆነ ነገር ቢል እውነት ለመናገር እኔ አብርሽ አፋውጥቶ ሲሳደብ አይቼውም አላቅም ሰምቼውም አላቅም። ሩታ መሆነ አብርሽ እኔ እንጃ ለተመልካች እንደዚህ እንደዚህ ነገር ብለው ሲናገሩ እስከ ዛሬ አብርሽና ሩታ እኔ አብርሽና ሩታ መከታተል ከጀመርኩኝ መቼ መሰላችሁ? በተለይ አብርሽ በጣም ትንሽ እያለ ስምንት ሰብስክራይብ ወይም ዘጠኝ ሰብስክራይብ እያለ ነው የምከታተለው አብርሽን። አንድ ቀን ለተመልካች ወይም ለማንም እንደዚህ ብራንክ ሲደራረጉ የሆነ ነገር ሲል ለተመልካች በፍጹም አፉን አውጥቶ ሲሳደብ እኔ አይቼ አላውቅም። ግን ትላንትና በጣም ነው የገረመኝ። ብዙ ልጆች እየተራገሙ ብዙ ልጆች እያለቀሱ በቃ ቪዲዮ ስድብ ነው ምናምን ነገር እያሉ ማለት ነው እና እኔ እንጃ በጣም ነው ግራ አይገባኝ። ለራሴ ራሱ ጥያቄ ፈጥሮብኛል። በምን አይነት በኩል ነው የሰሙት? ሌላ ቪዲዮ ተለቋል ብዬ እውነቴ ነው የምላቸው። ሩታ ቤት ብገባ ሌላ ቦታ ብገባ ምንም አይነት ነገር ቪዲዮ የለም አብርሽ ቤት ብቻ ነው ያለው ማለት ነው እና በዚሁ አጋጣሚ አብርሽ እንኳን ተሳስቶ የሆነ ነገር ቢል በቃ ቅር እያላችሁ ማሳለፍ ትችላላችሁ። ምክንያቱም አሁን የደስታው ቀን ነው። እውነት እኛ አብርሽን በጣም ጥሩም ነገር ሲሰራ መጥፎም ነገር ሲሰራ ኸይርም ነገር ሲሰራ እኝኝ ማለት እኔ እንጃ በጣም ይደብራል። በተለይ ደግሞ በአሁን ሰዓት በአብርሽም ሩታም ሆነ ማንም ባይነካቸው ደስ ይለኛል። ምክንያቱም ሰርግ ማለት ሞት ነው፣ አንዴ ነው። እንደምታዩም ደግሞ በጣም ደስተኛ ናቸው። በጣም እየሳቁ ነው፣ ሁላችንም እየሳቅን ነው ሁላችንም ስንሰደብ ስንወቀጥ በብዙ የተለያየ አመለካከት ሲሰጠን ኖረን ዛሬ ቀን ደግሞ በዛ በደስታቸው ደግሞ በጣም ደስ ብሎኛል። እኔ እና እኔ እባካችሁ የሆነ እንደውም ቢያጠፉ ራሱ ከሰርጉ በኋላ በሆነ ነገር ብትሳደቡ በጣም ደስ ይለኛል። በደስታ ቀናቸው ደግሞ የሆነ አንድ የተለያየ የተለያየ ነገር ባትጠቀሙ ከተ የማትፈልጉ አብርሽና ሩታ አንድ ላይ የሚ ሆነው ወይም ተጋብተው አንድ ላይ እንዲኖሩ የማትፈልጉ ልጆች በቃ መልካም ነገር ብትናገሩ በጣም ደስ ይለኛል። በዚ አጋጣሚ ያው ብዙቸ አሉ። ብዙ ሰው አብርሽና ሩታ አንድ ላይ እንዳይሆን ሩታን ወዶ ደሞ አብርሽን የሚጠላ አብርሽን ወዶ ደሞ ሩታን የሚጠላ ያን እንኳን እናንተ እንኳን ለዛሬ ለአብርሽም ስትሉ ለሩታም ስትሉ በደስታቸው ቀን ሌላ ቀን ባትናገሩ፣ በተለይም ደሞ እያለቀሰችሁ ባትራገሙ በጣም ደስ ይለኛል የሰው ልጅ እርግማት ሳይሆን በቃ ሰው ሆኖ ማያጠፋ የለም ሰው ሆኖ ማይሳሰት የለም ሰው ሁላችንም በቃ ጥሩ ነን አንልም አንድ ቀን የሆነ ነገር የፈለገ መልካም ነው ብትሉ አንድ ሰው የሆነ የሆነ ቀን ሊሳሳት ይችላል ተሳስቶ ደግሞ ያንን ስህተቱ ገብቶ ደግሞ ይቅርታ ሊጠይቅ ይችላል ወይም ደግሞ ሊማርበትም ይችላል ያንን እስካለ በቃ ሁሌ እንጃ በተለይ እኔ የአብረሽና የሩታ ነገር በጣም ነው የሚገርመኝ ማለት ነው እና አብረሽና ሩታ ለሰው ለህዝብ ተው እባካችሁ እንጃ ጥላችን ናቸው። አብርሽና ሮተው ማለት ነው። እና በአይነኩ በጣም ደስ ይለኛል። ምክንያቱም ስለመወዳቸው አይደለም፣ ስለማደንቃቸውም አይደለም። ሲያጠፉም አትናገሯቸው አይደለም፣ ተናገሯቸው። ግን በአሁን ሰዓት በዚህ ደስታቸው ላይ እኔ እንጃ ማንም ባይናገራቸው በጣም ደስ ይለኛል። እውነት ለመናገር ትናንትና በጣም ነው ያለቀስኩስ ማታ ማለት ነው። በአንድ እህቴ በቃ የሆነ የማይባል ነገር እያለቀሰች እየተራገበች በቃ አውዝ ብላ በጣም የሚደብር ቃላት ውስጥ ስትጠቀም አይቻለሁ። እና እህቴ ከአጠፉን ደግሞ በስነ ስርዓት መመለስ ወይም ደግሞ የሚወዷቸው ወዳጆች አሉ። በተለይ ቲክቶክ ሰፈር በጣም ደስ ደስ የሚሉ እህቶች አሉ። በውስጥ መስመር ገብተሽ ለምን እንደዚህ ያደርጋል ለምን እንደዚህ ነገር ይናገራል ብለሽ ብትመክሪ ብትነግሪያ ናቸው። እነዚ ልጆች ደግሞ የአብረሽና የሮታ ወዳጆች ይቀበሉ ይሻል። በመልካምነት እኔ ስለማቃቸው ነው። በጣም ደግ ናቸው። ምንም ነገር ቢባሉ እሺ ብሎ መርሃባ ብሎ የሚቀበሉ ልጆች ናቸው። እና ባካችሁ ከገባችሁም ደግሞ አስረዱኝ። እኔ ምን ነገር ሊገባኝ አልቻለም። ብቻ ባትሳደቡ ለማለት ነው የመጣሁት እኔ ሩታን እና አብረሽ ባካችሁ ባካችሁ አትንኳቸው። በአሁን ሰዓት ደስታቸው ያጣጥሙ። ምክንያቱም ደስታ በጣም ይለያል ማለት ነው እኔ እኔ ላይ ያለ ደስታ ስላየው ማለት ነው እኔ እንደዚህ የተደሰትኩት እነሱ በምን አይነት ደስታ ነው የሚያሳልፉት ይህንን ጊዜ ማለት ነው። እና የአብረሽና የሩታ ሰርግ ለእነሱ ብቻ አይደለም፣ ለእኛም ደስታችን ነው፣ ለእኛም ድምቀታችን ነው እና ባካችሁ ባትሰልቧቸው በጣም